አንድ ወቅት ሲኤንኤን የሚኮራባት የህግ ትንታኔ ባለሙያ በብዙ ድርጅቶችና ደንበኞች የምትታመን ስትራቴጂስት ነበረች። በአደባባይ ህይወቷ የቦስተን ኮሌጅ የህግ ምሩቅ፣ የሲኤንኤን ቁልፍ የህግና ፍትህ ጉዳዮች ተንታኝ፣ በህዝብ ፊትም እጅግ የተከበረች አሜሪካዊ ትንስት ናት። ከአደባባዩ ትዕይንት ጀርባ ግን ትዳሯ ዝምታና ብስጭት ያጠላበት፣ የፋይናንስ ጓዳዋ የተሟጠጠ፣ ልጆቿ ግራ በመጋባት የሚመለከቷት ና በጭንቀት የምትሰቃይ ሴት ከሆነች ውላ አድራለች። እውቅናዋ የቤቷን ገበና አልደበቀውም የደሞዝ ክፍያዋ የገጠማትን የኢኮኖሚ ውድቀት መታደግም አልተቻለውም። ጭብጨባና አድናቆቱም የተሸረሸረውን በራስ መተማመኗን የሚመልስ አቅም አልፈጠረላትም። በየቀኑ ተስፋ መቁረጥ፣ ጭንቀትና ድካም ካልገዋ ስትነሳ አብሯት ይነሳል። ከገጠማት ቀውስ ለመውጣት ቀጠሮ ትይዛለች፣ ታቅዳለች። ግን ምንም የሚጨበት ተግባር የለም። ከብዙ የጭንቀትና የተስፋ መቁረጥ ቀናት በኋላ በአንድ ምሽት ይሄኛውን የታሪኳ ምዕራፍ የሚዘጋ አዲስ ተአምር ተፈጠረም ይታምር የስነ ልቦና ምክር ወይም ሕክምና ከምታውቃቸው ታላላቅ ባለሀብቶች የመጣ የገንዘብ ስጦታ ወይም ከሎተሪ የተገኘ በሚሊዮን የሚቆጠር ዶላር አልነበረም። ሮኬትን ለመተኮስ የሚደረግ ከአምስት ጀምሮ ወደ አንድ የመቁጠር ትዕይንት የፍርሃት፣ የማመንታትና ግራ መጋባትን ደመና የሚገፍ ትልቅ የሕይወት ብርሃን እንጂ ያ ትዕይንት ለአሜሪካዊቷ የህግ ተንታኝ የሚዲያ ባለሙያና ጸሐፊ ሜል ሮቢንስ ዳግም የትንሣኤ በስራት ሆኗል። ይቺ ንስት ከነበረችበት ጥልቅ ድባቴ በመነሳት ከዓለም ታላላቅ ፖድካስቶች መካከል የአንዱ ባለቤት መሆን የቻለች፣ ሦስት መጽሐፍትን የጻፈች፣ ትዳሯንና ልጆቿን ከውድቀት የታደገች፣ በርካታ ሽልማቶችን እያገኘች ሰው ለመሆንም በቅታለች። የዚች ንስት ድንቅ ተጋድሎ በሚሊዮን የሚቆጠሩ ሰዎችን ከተመሳሳይ ችግር ያወጣ በተግባር የተፈተነ ስኬታማ ታሪ ታሪክ ነው የሚሉትም በርካቶች ናቸው። አክብሮታ ሰላምታችን በያላችሁበት ይድረሳችሁ ውድ የማረፊያ ሚዲያ ተከታታዮች። የዛሬው የማረፊያ የህይወት ቅኝት መሰናዶ የአሜሪካዊቷ ባለብዙ ሙያና የህይወት ተምሳሌት ሜል ሮቢንስ ህይወት ጉዞ ላይ ቆይታ ያደርጋል። ቻናላችንን ሰብስክራይብና ላይክ በማድረግ እንደዚሁም ለሌሎች በማጋራት አብራችሁን እንድትቆዩም በአክብሮት እንጋብዛለን። ሚላኒ ሊ ሸኒበርገር ወይም አሁን በምትታወቅበት ስሟ ሜል ሮቢንስ የተወለደችው በፈረንጆቹ አቆጣጠር ጥቅምት 6 1968 በአሜሪካዋ ሚዞሪ ግዛት ካንሳስ ከተማ ውስጥ ሲሆን ያደገችው ደግሞ በሰሜን ሚሺጋን ግዛት ሙሰኪጎን ከሚባል ከተማ ውስጥ ነው። የሜል ሮቢንስ አባት የህክምና ባለሙያ፣ እናቷ ደግሞ የምግብ ቤት እቃዎች መደብር ባለቤት ነበሩ። ከዳርትማውዝ ኮሌጅ በታሪክና ተያያዥ የሙያ መስክ የመጀመሪያ ዲግሪ ያገኘችው ሜል ሮቢንስ ወደ ቦስ ን ኮሌጅ የህግ ትምህርት ቤት በማቅናትም በአውሮፓውያኑ 1994 በህግ ትምህርት ተመርቃለች። ሜል በልጅነቷ ኃላፊነት የመሸከምና ታላላቅ ሀሳቦችን የመፍጠር ባህልን በትምህርትና በጽናት ያዳበረች እንስት ናት። ይህም በህግና በሚዲያ ዘርፎች የሥራ አማራጮችን እንድታማትርም ረድቷታል። በአውሮፓውያኑ 1966 ሜል ሮቢንስ ኮሌጅ ውስጥ የምትተዋወቀውንና የሥራ ፈጠራ ባለሙያ የሆነውን ክርስቶፈር ሮቢንስን አግብታ ሦስት ልጆችን አፍርተዋል። ሁለቱም በመከባበርና ጠንካራ ምኞት ላይ የተገነባ ጥልቅ ፍቅር ከመሠረቱ በኋላ በግዙፍ ተስፋና ህልም የታጀበውን ትዳራቸውን ለማቅናት ሜል ሮቢንስ የጥብቅናና የሚዲያ ሥራን ስታዘወትር፣ ባለቤቷ ደግሞ ከሥራ ፈጠራ ጋር የተያያዙ ስራዎችን ጀመረ። የሜል ሮቢንስ ባለቤት ክርስቶፈር ሮቢንስ የራሱን የሬስቶራንት ቢዝነስ ቢ ጀምርም ወቅቱ በአሜሪካ ከባድ የኢኮኖሚ ቀውስ የነበረበት ስለነበር አልተሳካለትም። ሁለቱ ጥንዶች የመሰረቱ ትዳር ሶስት ልጆችን ያፈሩበት ብቻ ሳይሆን አደገኛ ውሳኔዎችን ያሳለፉበት፣ ራሳቸውን ለአደጋ ያጋለጡበትና በፈጠራ የተሞሉ የህይወት ትግሎችንም ያሳለፉበት ነው። ሜል ሮቢንስና የባለቤቷ ፍቅር ፍጹም ባይሆንም አላማ ያለው ብዙ ዋጋ የከፈሉበትና አንዱ የአንዱን አቅም በመረዳት የጋራ እምነት ላይ የተመሰረተ ነበር። ህይወት ግን እነሱ እንዳቀዱትና እንደተመኙት አልሆነም። በቂ የሆነ የትምህርት ዝግጅት ያላት ሜል ሮቢንስ ስራዋ እንቅፋት ገጠመው። የሚዲያ ስራም እየደረቀ ወይም እየጠፋ መጣ። የባለቤቷ የግል ቢዝነስ በአሜሪካ የኢኮኖሚ ድቀት የተነሳ በመክሰሩ ትልቅ የኢኮኖሚ ጫና ውስጥ ወደቁ። ጥንዶቹ በሂደት ወደ እዳ ጫና በመዘፈቅ የቆጠቡት ገንዘብ እየተመናመነ፣ ኑሯቸውም ከባድ ውጥረት ውስጥ ገባ። በታዋቂው የሚዲያ ተቋም ሲኤንኤን ላይ የህግ ተንታኝ የነበረችው ሜል ሮቢንስ አሁን ባልተከፈሉ የሂሳብ ወጪዎችና በእንቅልፍ አልባ ሌሊቶች ተወጠረች። በምቅ ተስፋና በጋራ እምነት በጸጥታ የተገነባው ትዳርም በቁዘማና በከባድ የፍርሃት ደመና ተሞላ። ሜል ሮቢንስ ስራዋን የጀመረችው በኒውዮርክ ከተማ ውስጥ የህዝብ ተከላካይ ጠበቃ በመሆን ሲሆን ብዙ የህግ እውቀት የሌላቸውን ደንበኞች ለማገልገል ትልቅ ዋጋ ከፍላለች። በ1996 ዓ ም በኒውዮርክ ከተማ ውስጥ የሚገኘውን የህግ ድጋፍ ማህበረሰብ የተሰኘ ተቋም በመቀላቀል አስቸጋሪና ውስብስብ ክሶች የገጠማቸውን ግለሰቦች በመወከል ተከራክራለች። ሜል ሮቢንስ በክርክር ሂደቷ ከህግና ፍትህ በላይ ለሰዎች ቅድሚያ የምትሰጥ የእውነት ሰው ስትሆን የፍርድ ቤት ቆይታዋ ግልጽ፣ ሩህሩህና የማያወላውል ባህሪ የተሞላ በት ነው፣ በማለት የሚመሰክሩላት በርካቶች ናቸው። ይህ ቆራጥነቷም ወደ ሚዲያ ዓለም አምርቶ በሲኤንኤን ሚዲያ ውስጥ ታማኝ የህግ ተንታኝ ሆና እንድትሰራ እድል ፈጠረላት። በዚህም ትልልቅ ዝና ያላቸውን ሰዎች የህግና የክስ ሂደቶች በመከታተልና በመተንተን ሰፊ ዝና አትርፋለች። ከእነዚህ ጉዳዮች መካከል በአውሮፓውያን አቆጣጠር መጋቢት 26 2012 ትራይቮን ማርቲን የተባለውን የ17 ዓመት አፍሮ አሜሪካዊ በሳንፎርድ ፍሎሪዳ ግዛት አካባቢ የገደለው ጆርጅ ዚመርማን ጉዳይ ይገኝበታል። ጆርጅ ዚመርማን ጁላይ 13 2013 ዓ ም ከቀረበበት የሁለተኛ ደረጃ ግድያ ወንጀል ነጻ ቢባልም በመንገድ ላይ የተኩስ ኢላማ ሆኖ ከግድያ ተርፏል። በማህበራዊ መገናኛ ብዙሃን ላይ በሚጽፋቸው አወዛጋቢ ሀሳቦች የተነሳ ባለስልጣናት ዘረኛና የእስልምና ፍርሃት ያለበት ሰው በማለትም ይከሱታል። የሜል ሮቢንስ ውስብስብ የህግ ጉዳዮች ወደ ግልጽና አስተውሎት የተሞላበት ትንታኔ የመቀየር ብቃት ብሔራዊ ቅቡልነትንና ክብርን አትርፎላት ነበር። የስራ ልምዷ እያደገ የመጣው ሜል ሮቢንስ የግል ህይወቷ ደግሞ በ1996 ዓ ም ካገባችው ባለቤቷ ክርስቶፎር ሮቢንስ ጋር የተቆራኘ ነው። ክርስቶፈር ሮቢንስ በነበረው የስራ ፈጠራ ፍላጎት በ2000 ዓ አካባቢ በነበረው የአሜሪካ ኢኮኖሚ መቀዛቀዝ ወቅት የራሱን የሬስቶራንት ቢዝነስ ጀምሮ ነበር። በሚያሳዝን ሁኔታ ቢዝነሱ ከሰረና ጥንዶቹ 800000 የአሜሪካን ዶላር ለሚገመት እዳና የመኖሪያ ቤት ክፍያ ቀውስ ውስጥ ወደቁ። ከችግሩ ለመውጣት የተደረጉ በርካታ ሙከራዎችም አልተሳኩላቸውም። የፋይናንስ ቀውሱ የህይወት ምስቅልቅል ውስጥ አስገብቷቸው ትዳራቸውም ከጋራ ህልምና ጥንካሬ ወደ ጭንቀትና ፍርሃት ተቀየረ። የሙያዊ ጫና፣ የፋይናንስ ቀውስና የትዳር ውጥረት ሜል ሮቢንን ለከባድ ጭንቀትና ድብርት ዳረጋት። ባልተከፈሉ ሂሳቦችና እዳዎች፣ ባመለጧት እድሎችና ብዙ የለፋችበት ህይወት በጸጥታ ሲከስም ልጆቿ ሲመለከቱ ስታይ ምሽቶቿ እንቅልፍ አልባ እየሆኑ መጡ። በአንድ ወቅት ፍርድ ቤቶችን የምታሾረውና ብሔራዊ የፍርድ ሂደቶችን የምትተነትነው ጠንካራ ሴት ከቁጥጥሩ ውጪ ሆነም ትርምስ የተሞላበትና የሚያስጠላ ጥልቅ የህይወት ፈተና ውስጥ ወደቀች። የመረዳዳትና የትልቅ ህልም ምንጭ የነበረው ትዳሯ የፍርሃትና ያልተሳኩ ፍላጎቶች ምንጭ ሆነ። ከዚህ መስቀለኛ የሆነ የፋይናንስና የግል ህይወት ቀውስና ጥልቅ ተስፋ መቁረጥ ጋር በመታገል ላይ ሳለች ነበረም። ባልታወቀ ሁኔታ ህይወቷን የሚቀይር የ5 ሰከንድ ህግ ወይም 5 ሰከንድስ ሩል የሚባል ድንቅ ሀሳብ የመጣላት። የአምስት ሰከንድ ህግ ወይም ፋይፍ ሰከንድ ሩል ሀሳብ ከመፍጠሯ በፊት ሜል ሮቢንስ ዛሬ ላይ ሆና በፍጹም በማትቀበለውና ና ማሰብ በማትፈልገው የህይወት ፈተና ተሰቃይታለች። የሙያ መሰናክሎች፣ የባሏ የንግድ እንቅስቃሴ ኪሳራ፣ እንቅልፍ የሚነሳ የዕዳ ጫና እንደዚሁም ጭንቀትና የማይነገር ፍርሃት የተሞላ የትዳር ህይወት ፍጹም አቅም ቢስ እንድትሆን አድርጓታል። እያንዳንዱ ቀን ሁሌም የምትሸነፍበት የጦር ሜዳ ውሎ ነበር። ከአልጋዋ መነሳት፣ ወሳኝ ጥሪዎችን ማድረግና በህይወቷ ውስጥ ከባድ እርምጃዎችን መውሰድን ጨምሮ ምን መስራት እንዳለባት ታውቃለች። ነገር ግን በፍርሃት ጥርጣሬና ከመጠን በላይ በመጨነቅ የተጠመደው አእምሮዋ ሁልጊዜም ለማመንታትና ሌላ ቀን ለመጠበቅ ምክንያት ይፈልጋል። ትንንሽ ተግባራትን ማከናወን ከባድ ሆኖባት ታላላቅ ውሳኔዎችን እንዳትወስን ሽባ አድርገዋታል። አስፈላጊው ተሰጦና ቀን ቢኖራትም ሕይወቷ ግን ከቁጥጥር ውጭ የሆነና ምስቅልቅሉ የወጣ ይመስል ነበር። ይህንን የህይወት ሽባነት ማሰሪያ ገመድ የሚፈታውም እሷ በድንገት የፈጠረችው የአምስት ሰከንድ ህግ ወይም ደግሞ ፋይቭ ሰከንድ ሩል የሚለው መርህ ነው። ሜል ሮቢንስ አንድ ቀን ምሽት የሚሳኤል ሙከራ በቴሌቪዥን ሲተላለፍ ተመልክታ ካውንትዳውን ወይም ከላይ ወደ ታች መቁጠር የሚል አዲስ ሐሳብ ተረዳች። የሚሳኤሉን ሙከራ የሚያስጀምረው ሰው ከአምስት ጀምሮ እስከ አንድ ድረስ ከቆጠረ በኋላ ሚሳኤሉ ተተኮሰ ያ ሜል ሮቢንስ ወደ አሰልችው የምሽት መኝታ ከማምራቷ በፊት ያየችው ትዕይንት የሕይወቷ አዲስ ምዕራፍ ሕግ ሆነም በዛው ቅጽበት ፍርሃት ከጉዞዋ እንዳያቆማትና ጥርጣሬ ሌላ ቀን እንድትጠብቅ እንዳያሳምናት ከአምስት ጀምራ ወደ ታች እስከ አንድ ከቆጠረች በኋላ ወደምትፈልገው ተግባር መሰማራት የሕይወት ህግ ለማድረግ ወሰነች ከዚህ በኋላ ፍርሃት ጥርጣሬና ማመንታት ብሎ ነገር የለም። የነገሩ ቀላልነትና ውጤታማነት እጅግ አስደንጋጭ ነበር። አነቃቂ ወይም የስነ ልቦና ምክር ሳይሆን ለዓመታት በጭንቀት ውስጥ አእምሮዋን አስረው ያቆዩትን የፍርሃት ጥርጣሬና ማመንታት በሽታዎች ሰባብሮ ማለፍ የሚያስችል ቁልፍ መሳሪያ ሆኖላታል። አዲሱን ለውጧን የጀመረችው በትናንሽ ተግባራት ነው። ከመኝቷ በጊዜ ትነሳለች። ምቾት የማይሰጡ ቢሆኑም ወሳኝ የስልክ ጥሪዎችን በየዕለቱ ታከናውናለች። በስብሰባዎች ውስጥ በንቃት በመሳተፍ ድንቅ ንግግርም ታደርጋለች። እያንዳንዱ እርምጃ የሚታዩ የለውጥ ጭላንጭሎችን መገንባት ጀምሮ፣ ቀስ በቀስ ህይወቷን የተቆጣጠረው ሽባነትም እየተነነ መጣ ማመንታት ለብርታት ፍርሃት ለራስ መተማመን ቦታ እየለቀቁ በአምስት ሴኮንዶች ውስጥ ተግባራቷን እየተቆጣጠረች ከባድ የውድቀት ማዕበል ውስጥ የነበረውን ህይወቷን በድጋሚ በራሷ ቁጥጥር ስር አዋለች በሙያዋ የተከበረች አነቃቂ ንግግር አቅራቢና ከፍተኛ ሽያጭ ያገኙ መጽሀፍት ጸሐፊ በመሆን እንደገና ራሷን መገንባት ቻለች በግል ህይወቷ ለትዳሯ ደስታንና መልካም ግንኙነትን በማምጣት ደስተኛ ትዳርና ቤተሰብን በድጋሚ ፈጠረች የአምስት ሰከንድ ህግ ወይም ፋይቭ ሰከንድ ሩል ሜል ሮቢንስን ባህርያት መቀየር ብቻ ሳይሆን አለማድረግን ወደ ማድረግ፣ ፍርሃትን ወደ ጥንካሬ፣ የህይወት ትርምስን ወደ ተረጋጋ ህይወት በመቀየር አዲስ የስኬት አለምን እንድትቀላቀል አድርጓታል። ምናልባት ስለ እኔ ብዙ ማወቅ ትፈልጉ ይሆናል። አሁን የምታዩት የእኔ ስኬት ከአስርት ዓመታት ልፋት በኋላ የመጣ መሆኑን ማወቅ አስፈላጊ ነው። ስኬትና ለውጥ ሁልጊዜ በፍጥነት አይመጣም፣ ነገር ግን ስኬታማ መሆን ይቻላል። ሟሸት የማልፈልገው ነገር ህይወቴን መቀየር ቀላልና አስደሳች ጉዞ አልነበረም፣ እጅግ አድካሚ ነበር ትላለች የዛሬዋ

ሜል ሮቢንስ በ41 ዓመቷ ስራ አጥ ነበረች። በዳ ውስጥ ሰጥማም ነበር። በጣም ስለምትጨነቅም ካልጓ መነሳት ከባድ ስቃይ ሆኖባት ነበር። ሁሉም ነገር በአንድ ቀላል ድንገተኛ የህይወት መሳሪያ ተለወጠም። በአምስት ሰከንድ ህግ ወይም ፋይቭ ሰከንድ ስሩል መሠረት በፍጥነት ትንሽ የህይወት ተግባር እርምጃዎችን እንድትወስድ አድርጎ ወደ አሁኑ የስኬት ማማ አድርሷታል። ከ15 ዓመታት በኋላ በዓለም ላይ ካሉት ታላላቅ ፖድካስቶች አንዱን ታስተዳድራለች። መጽሐፍቶቿ ከ50 በላይ በሆኑ ቋንቋዎች ተተርጉመው በሚሊዮን የሚቆጠሩ ሰዎች እጅ ደርሰዋል። ስራዋና ልምዷ በሚሊዮን የሚቆጠሩ ሰዎችን ህይወት እየቀየረ እንደሆነም ታምናለች። ህይወትን ለመቀየር ደፋር መሆን ወይም ትክክለኛ ቅድ ግድ አይደለም የምትለው ሜል ሮቢንስ፣ ዋናው ነገር አሁን ካሉበት ቦታ ወይም ሁኔታ ላይ ከዚህ በኋላ መቆየት እንደማይቻል መወሰን ነው በማለትም ትመክራለች። የህይወቷ ምዕራፍ የቀየረውን የአምስት ሰከንድ ህግ ወይም ዘ ፋይቭ ሰከንድ ሩል መጽሐፍ ጨምሮ ዘሌትዘም ቲዮሪ ና ዘ ሀይ ፋይቭ ሀቢት የተሰኙ መጽሐፍትን ለአንባቢያን ያበረከተችው ሜል ሮቢንስ በዝነኛ ዜና አቅራቢነት በህዝብ ተወዳጅ ፖድካስት ባለቤትነት በፎርበስ መጽሔት የተጽዕኖ ፈጣሪዎች ዘርፍና በምርጥ የፖድካስት አቅራቢ ዘርፎች ሽልማቶችን አግኝታለች። የሜል ሮቢንስ ታሪክ የማድረግ አቅም በማመንታትና በፍርሃት ላይ ያለውን ኃይል የሚያሳይ ተጨባጭ ማስረጃ ነው። እሷ በፍርሃት በገንዘብ እጦትና በችግር በተሞላ ትዳር ምክንያት እንቅልፍ ማጣት ከተሞሉ ምሽቶች ወደ ዓለም አቀፍ ተጽዕኖ ፈጣሪ፣ ከፍተኛ ሽያጭ ያላቸው መጽሐፍት ደራሲ፣ የአነቃቂ ንግግርና የፖድካስት አቅራቢ ሆናም ተነስታለች። የሜል ሮቢንስ የለውጥ ታሪክ ህይወት ምንም ያክል የዘገየ ወይም አስቸጋሪ ቢመስልም ለመቆጣጠር መጀመር በተወሰንበት ጊዜ መቀየር እንደሚቻል በትክክል ያመለክታል። በህይወቷ የወሰደችው እያንዳንዱ እርምጃ ትንሽ የሚሆን ትልቅ፣ በፍርሃት ላይ ማመፅ ተስፋ ቆርጦ ለመቆየት ፈቃደኛ ለመሆንና የፈረሰውን ሕይወቷን መልሶ ለማግኘት የከፈለችውን የቁርጠኝነት ልክ ያሳያል። ሁላችንም የሜል ሮቢንስን ታሪክ የለውጥ ፈተና አድርገን ብንወስደውም የሕይወታችን መስመር ሊስተካከል ይችላል። ማመንታት በሹክሹክታ ሲናገረንና፣ ሲቆጣጠረን ጥርጣሬ የተሻለ ቀን እንድንጠብቅ ሲያሳምነን ሕይወታችንን ለመለወጥ አምስት ሴኮንዶች ብቻ መኖራቸውን አስታውሰን ከላይ ወደ ታች መቁጠርና መጀመር ብንችል ካለንበት ፈተና ውስጥ ለመውጣት ያግዘናል። እናም ከአምስት ሴኮንድ ጀምረን ንቁጠር፣ እንንቀሳቀስ፣ እንናገርና አዲስ አለምን ንፍጠር። ተነሳሽነትና የተሻለ ሞራል እስከሚመጣ ድረስ አንጠብቅ። ምክንያቱም በፍጹም አይመጣም። ይልቁንስ እርምጃውን ጀምረን፣ ጥሪውን አድርገን እድሉን እንከታተል። ምናልባት በአንዱ የጉዞ ቀናችን ሕይወታችን ልክ እንደ ሜል ሮቢንስ ወደ አዲስ ምዕራፍ ሊሸጋገር ይችላል። ይህን ለማድረግ ኃይሉ በእጃችን ነውና አሁንን ጀምር። እስካሁን የተከታተላችሁት በማረፊያ ሚዲያ ተዘጋጅቶ የቀረበላችሁን የሜል ሮቢንስን አስደናቂ ህይወት ጉዞ ነበር። ስለ ታሪኩና ስለ አምስት ሴኮንድ ህግ ወይም ፋይቭ ሰኮንድ ሩል የተሰማችሁን ብታካፍሉን ደስ ይለናል። ስለ ተከታተላችሁን አብዝተን እናመሰግናለን። ተመሳሳይ ድንቅ ታሪኮችና ሌሎች መሰናዶዎችን ለማግኘት ደግሞ ማረፊያ ሚዲያን ሰብስክራይብ ማድረግ ለወዳጆ ማጋራትና አስተያየት መስጠትን አይርሱም። በሌላ ለህይወት ጠቃሚ ድንቅና አስተማሪ ታሪክ እስከምንገናኝ ሰላማችሁ ይብዛ።